የተጣሰው የአጋንንት ራዳር እንጂ ሌላ የተጣሰ ስነ ምግባር የለም። አንድ አገልጋይ ወደ ከተማ ሲገባ ብዙ ጦር መሳሪያ የያዘ የመንግስት ሰራዊት ወጥቶ ለምን ተቀበለ እና ማማሲያ ይዞ እንዲወጣ ነው የምትፈልገው? ሰላም ሰላም በመላው ዓለም የምትገኙ ውድ ቤተሰቦች እንደምናችሁ ሰላማችሁ ብዝት ይበል እያልኩኝ እንግዲህ ትኩስ ነገር ከዚህም ከዛም ለእናንተ ይመቻል ብዬ ያሰብኳቸውን ነገሮች እንግዲህ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ከእናንተ የሚጠበቀው እንግዲህ ይችን ነገር አየት አየት አድርጋችሁ የራሳችሁን ኮሜንት መስጠት ከወደዳችኋት፣ ላይክ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ እያልኩ ቀጥታ ወደ ፕሮግራሙ ገባላችኋለሁ። ያው እንግዲህ የሰሞኑ መነጋገሪያ በመሆኑ እንግዲህ የዚህ ፓስተር እዩጩባን እንግዲህ ነገር ይዤላችሁ መጥቼ ያላችኋለሁ ማለት ነው። የተለያዩ ሰዎች ምን ምን አይነት አስተያየት እንደሰጡና የተካሄደው ነገር ምን እንደሚመስል እንዲያው ዝም ብሎ ማለፍ ስለማይገባም በሚል ማንኛውም ህብረተሰብ እንግዲህ በእንደነዚህ አይነት ነገሮች በተለይ በትልልቅ ተቋማቶች ላይ ስህተት ሲፈጠሩ ያለንን እንግዲህ እገዛም ሆነ አስተሳሰብ ሀሳብም መታረብም ያለበት ነገር ደግሞ ካለ በዚሁ አጋጣሚ እንግዲህ የራሳችሁን አስተያየት ስጡበት እያልኩኝ ቀጥታ ወደ ፕሮግራሙ ልግባላችሁ። በምንም አይነት ለተቃውሞ ወይም አንድን ቦታ መደገፍ ወይም ሌላ ነገር ለማድረግ ሳይሆን ይሄ ነገር ተገቢ ያልሆነ እና አባቶች መከበር ያለባቸው ተቋማት መከበር ያለበት መስሎ ስለታይ ነው ያቀረብኩላችሁ ማለት ነው። የእናንተ አስተያየት ስጡ እያልኩኝ ቀጥታ ወደ ፕሮግራሙ ልግባላችሁ። መልካም ጊዜ ይሆንላችሁ። አንዳንዴ በማን አለበኝነትና በክፉ አስተሳሰብ ተነስታችሁ ወደ ሰማይ የወረወራችሁት ድንጋይ ጊዜ ይፍጭ አመታት ይቁጠር እንጂ መመለሱ አይቀርም። ነገር ግን የተመለሰ ጊዜ የወረወረው ሰው ላይ ማረፉ የራሱን የሆነ መልስ ይኖረዋል። እንዲህም ተብሎ ነበር የሆነ ጊዜ ካስታወሰ ሃይማኖተኞች ሲበጠበጡ ቆሞ ማየት ውስጥ ግን ኢየሱስ የሌላቸው ሃይማኖተኞች ሲበጠበጡ ማየት 2015 በጣም አምሮኛል። ሁለተኛው 2015 ምን ያምራል ብትሉ፣ ሃይማኖተኞች ሲከፋፈሉ ቆሙ ጊዜ ለኩል እሱ አሳ ገብቶ ሲቀበሉት ምን መስሎ እንደታየ ይገራ። አንድ ሰው ሲሞት እነዚህ የቀብር ስነ ስርዓት አስፈፃሚዎች ሙሉ ዩኒፎርማቸውን ይለብሱና ጓንታቸውን፣ ሱፋቸውን፣ ምናምን ጥቁር በጥቁር ለብሰው ሬሳውን ያለበት ቦታ ሄደው ሬሳውን ይቀበሉና በጥቁር መኪና አድርገው በግራና በቀኝ ተሰልፈው ሬሳውን ቀስ ብሎ ምናምን ይሸኙታል፣ ይቀበሉታል፣ ከዛ ይሸኙታል። ልክ እንደዛው አዋሳ በቁም የሚራመደውን ሬሳ በኦርኬስትራ ባንድ ዩኒፎርም በለበሱ በግራና በቀኝ ተቀበለችና፣ በጥቁር መኪና አድርጋል ቀስ ብላ በቦታው አደረሰችው። ከዛ ቀስ ብላ አሸኘችው። ይህንን ያየሁት ወንበዴ የተቀብላ በወታደር በፖሊስ በኦርኬስትራ ባንድ ታጅቦ እኮ ሀሰተኛ የሚከተል እኮ ብዙ ተኩላ የሆነው እዩ ጩፋ ተገልጧል። ስለዚህ የነብርን ጭራ የያዙ ከያዙ አይለቁም ነው ተረቱ የሚለው። ይዘነዋል፣ አንለቀው። በየቀኑ እየገባን እንቀጠቅጣለን። ምኑን ሐሳቡን እኛ እዩ ጩፋን ፐርሰናሊ በስጋ ጠላታችን አይደለም፣ በስጋ የምናሳድደው ሰው አይደለም። እንደዚህ አይነት ጠላትነት የለብን። የሚሰራበት መንፈስ ግን የሐሰት መንፈስ። አባታችን ሆይ ብላችሁ አትጸልዩ የሚል የሐሰት አስተማሪ ይሄ ግለሰብ መንግስት ትምጣ ፍቃድ በሰማይ እንደሆነች እንዲሁም በምድርቱ ሁሉ እንዴት ትላላችሁ ብሎ የኢየሱስን ጸሎት የሚያቃልል ሰው ነው። ይሄ ሰው ሚራክል መኒ እያለ ሰዎች ያልሰሩበትን እንደሚያገኙ የሚያስተምር ሰዎችን በገንዘብ መውደድ እላያቸው ላይ የሚያራባ ሰው ነው። ዮሐንስ በመልእክቱ ደሞ ስለነዚህ ሰዎች ምን ይለናል? ምን ይለናል? ዓለምን መውደድ ከአባት ጋር ጠን ነው። ዓለምን መውደድ የዓይን አምሮት የስጋ ምኞት፣ ስለ ገንዘብ ያለ መምካት ነው አለ። ይሄ ሰው በገንዘቡ ምን ያህል እንደሚመካ ስሙት ካንሰር የሆኑ ሰዎች አሉ እዚህ ካውንስል ውስጥ እያለ ነው ካንሰር የሆኑ ሰዎች አሉ እዚህ ካውንስል ውስጥ ስለዚህ እነሱን እጋጠማቸዋለሁ እያለ ነው በምን ጉልበቱ ነው የሚጋጠመው ተቋምን የሚመሩ ሰዎችን በምን ጉልበቱ የሚቃወሙስ በገንዘብ ለመጋፈጥ ነው እያሰብ ያለ ገንዘቡ ምን ያህል እንደሚሄድ እናያለን እውነት ምን ያህል እንደሚሄድ እናያለን እነ ጳውሎስ በገንዘባቸው አይደለም ወንጌልን ያስቀጠሉት በጽድቅን ያስቀጠሉት አሁን እንግዲህ በዚህ ጉዳይ በእውነት በጣም ብዙ የፕሮቴስታንት ወንድሞች በጣም አዝነዋል። ብዙ ቦታ ያቻሉ ይህን ነገር እና በጣም ያሳዝናል። በእርግጠኝነት ያው እንግዲህ ትልልቆች ያልተከበሩበት እንደተፈለገ የሚዘለልበት እና ራስን ከመጠን ያለፈ አክብዶ የማሳየት አይነት ነገሮች የታዩበት ነው። ከመግቢያውም ላይ እንዳሳየኋችሁ እንግዲህ መከበርና መታጀብም ቢሆን መኖር የነበረበት እንግዲህ የቀድሞ ጠቅላይ ሚኒስትራችን የነበሩት እንደ ኃይለማርያም ደሳለኝ አይነቶች እንኳን እንደነዚህ አይነት ነገሮች እንኳን አልፈለጉም። በፖለቲካ ውስጥ በዛ ያህል እንደዛ ሰርተው እንግዲህ ደህንነትም የሚያስፈልጋቸው ሊሆን ቢገባ ማለት እንደነሱ አይነት ሰዎች ነበር። ነገር ግን እነሱ እንኳን ምንም ነገር ባላደረጉበት ይሄ እንግዲህ በጣም ትልቅ የሆነ ሌሎቹን እንደመናቅ ወይም እንግዲህ የእግዚአብሔርን ክብል እንደመናቅ ያህል ነው እንግዲህ አክት ያደረገው ማለት ነው። በተለይ ሀዋሳ በጣም ነው ያሳዘነኝ ምክንያቱም ያንን የሚያህል ትልቅ ከተማ ትልቅ ሀገር ስሙ በማይሆን ነገር ነው እየተነሳ ያለው። እንግዲህ ተደራረበባት ሀዋሳ በጣም ያሳዝናል። ለማንኛውም ይህን ነገር እንግዲህ እናንተ ደግሞ የራሳችሁን አስተያየት ስጡበት። በተረፈ ብዙ ሰው ያወገዘው ነገር ስለሆነ ተቀባይነትም ሊኖረው የሚገባ ምስሉ ስለማይታይኝ አቅርቤላችኋለሁ። ወደሚቀጥለው ደግሞ ውስጥ እሱ ግን የአብያተ ክርስቲያን አባቶችን ምንሄንን የሚቃወሙትን እውነተኞችን ወንጌልን በብዙ መከራ ከድር ከማኅበር ከተለያየ ነገር በመወገድ ከቤተሰባቸው ከአገር ተወግደው በብዙ እየተሰደቡ እንደ ቆሻሻና እንደ ጥራጌ እየታዩ እንደሚታረር በግ ተቆጥረው እዚህ ያደረሱትን አባቶች ቀፎዎች፣ ምንም የለባችሁ ማለት ሥራ ሰርቻለሁ አለ አለ። ሥራውን በውጤት ስ ምንድን የሠራው ይጩፋ፣ የአብያተ ክርስቲያናትን ልጆች ደቡብ ላይ ብዙ ክርስቲያን ስለሚበዛ ወደዛ ኮንፍራንስ የቡና ወቅትና ሰው ገንዘብ የሚያገኝበትን ወቅት ጠብቆ ሄዶ ኮንፍራንስ ማዘጋጀት ነው። የሚመጣው ህዝብ አዳዲስ ነፍስ አይደለም ያወቀ ነው። ኦኬ እነዛን ያመጣል። ኢየሱስ ከተባለ ኢየሱስን ስለሚወደ ደቡብ ልጅ። ከዛ በኋላ ምን ያደርገዋል? ያችን ያገኛትን የሰበሰባትን በዘይትና ትቀባላችሁ፣ ተቀብቷል፣ ጸልይበታለሁ በሚል ሰብስበው ይመጣል የራሱን ህንፃ የራሱን ነገር ይገነባል። የኢትዮጵያ የወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ አስጠንቅቋል። ኮንፈረንስን አስመልክቶ በጦር መሳሪያ አንድ አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮት ውጭ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ይፋ አድርጓል። የካውንስሉ ጽህፈት ቤት ኃላፊ ፓስተር ጌትነት ለማ በዚህ ዙሪያ ላይ መግለጫ ሰጥተዋል። እንደዚህ አይነት አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም። ብዙ አማኞች የመቃብር ስፍራ የላቸውም የማምለኪያ ስፍራ የላቸውም፣ እሱን አድርጉልን ብሏል ጦሩ መንግስት ነው ሰራዊትም የመንግስት ነው እጀባ አያስፈልግም ሲሉ ነው የተናገሩት እጀባው ትርጉም አልባ ነው ከመጽሐፍ ቅዱስ ውጭ ነው በጦር መሳሪያ መታጀብ ትርጉም የለውም ፍርሃት ሲኖር ነው መታጀብ የሚመጣው አገልጋዩ ከህዝብ የተበደረው ገንዘብ ሲኖር ችግሩ የሚፈጥርብኝ ህዝብ ይኖራል ብሎ ሲፈራ ነው በፖሊስ የሚታጀበው እንጂ ወንጌል ለመስበክ ከሆነም እጀባ አያስፈልገውም ሲሉ ተናግረዋል በካውንስሉ ላይ ያወረደው የስድብ ናዳ የካውንስሉን ስነ ምግባር መመሪያ የጣሰ፣ ካውንስሉን ቶታል ሪጀክት ያደረገ፣ የፈረመውን የቃል ክዳን ሰነድ የሰበረ በጣም በጣም ሌሎቹንም በማነሳሳት ሌሎችም አለሁላችሁ፣ እኔ እኔ ፊት ለፊታችሁ ቆማለሁ፣ ከዚህ በኋላ ሰብረን እንወጣለን ብሎ የግለሰቦች የካውንስሉን አመራር ንቆ አናንቆ አዋርዶ ይሄ መግለጫ ስሰጥ ተመልክቸዋለሁ። የተጣሰው የአጋንንት ራዳር እንጂ ሌላ የተጣሰ ስነ ምግባር የለም። እኔ በጣም የሚገርም ነገር ነው የሰማሁት። ካውንስሉ ምንም ሊያደርገኝ አይችልም ምናምን አለ። እዩ ጩፋ፣ እኔ እኮ እዩ ጩፋ ማለት አገልግሎት ስጀምር ማን እንደነበርክ እና ከየት እግዚአብሔር እንዳነሳ ይሄ እኮ ነው ችግሩ። ብዙ በጣም ብዙ የሚባሉ እከካም ጴንጤዎች ወደ ሀብታም እከካም ጴንጤነት የተቀየራችሁት እንጂ ሌላ ምንም እኮ ያደረጋችሁት ነገር የለም። ይሄ ወንጌል እኮ ነው ክርስቶስ ኢየሱስ የሞተለት ወንጌል። ትሁት እንድትሆን እኮ ነው እሱ ዝቅ ብሎ ተገርፎ እርቃኑን ሆኖ ዓለም ላይ እያሳየ እዩ ጩፋ ትላንትና ነ ከትላንትና ወዲያ እንደዚህ በሚዲያ ወጥቶ ለካውንስሉ ለ በጣም ነው የሚያሳዝ ነው የሌለ ለካ አንተ ጌታ ኢየሱስ ክርስቶስ እንደሚመጣ ነገር በወታደር ታ አታፍርም። አንተ እፍረት እኮ ነው። በቃ ዋጋህን ተቀብልሃል፣ በሰማይ ምንም አትጠብቅ። ወንጌሉ እንደዛ ነው የሚለው፣ ቃሉ እንደዛ። በምድር ላይ ያለው ዋጋህን ተቀብላል፣ ክብሩን አይተሃል። ስለዚህ በሰማይ ምን ታደርጋለህ? ምን ያደርግልሃል? አጀብ! እንደዛ በቃ ካውንስሉ አገልግሎትን አይቶ ልክ አይደለም ምናምን ካለ ሰሚት ማ አንተ መታዘዝ ሲገባ ጭራሽ ሁኖ እንዴት ካውንስሉ ያለ እኔ መወሰን አይችልም ምናምን ምንድነው? አንተ ሰዓት ኖር እኮ ነው እግዚአብሔር ሰማይና ምድር ነው የፈጠረው ሰማይ እና ምድር ሰራ እግዚአብሔር። አንተ ሳትኖር ማንንም ሳይኖር ማን ምንድና አንተ በዚህ ደረጃ ይሄን ያህል ማን እኔ እኮ የምታስፈራራው? ለነገሩ ጃንደረባ አላችሁ እኮ እናንተ የታጠቀ ምናምን ብረት የሚያነሳ ታጅባችሁ በሱ አለ የምትሄዱት እና እዩ ጩፋ አስተውል። እግዚአብሔር ያዋርዳል። አሁ እንግዲህ እንደተመለከታችሁት ነው እና በጣም የሚገርመው ነገር መንግስት ራሱ ይሄ በጣም መመልከት ያለበት ነገር ነበር። ምክንያቱም ክልሎች አንድ ጸጥታ አካልም ሆነ ምንም የሚሰማራው በትክክለኛ ትክክለኛ ለሆነ አላማ ነው እንጂ በተለያዩ የሃይማኖት ተቋም ውስጥ ያለ ህብረተሰብ የሆነ ነገር ፈለገና የሆነ ገንዘብም ከፈለና ተነስቶ እንደዚህ አይነት ነገር የማድረግ መብት ያለውም አይመስለኝም። ይሄ በጣም አስጠያቂ የሚሆን ነገር ይመስለኛል። ከዚህ በፊት እዛው ሐዋሳ በአንድ መኪና ላይ እንደዚህ የእምነትን ነገር በመኪና ላይ ሆኖ ሲያስተላልፍ አንድ የታወቀ ሰው እንደዚህ አይነት ችግር ተፈጥሮበት ነበር። ለምን ይሄን ነገር አደረግኩ? ዩኒፎርም ለብሰ ይሄን ነገር ማድረግ የለብህም። ምክንያቱም ተቃውሞ፣ ተቃራኒ ነገር ነው የምትሰራው። በየትኛውም ከተማ ላይ የተለያዩ እምነት ተከታዮች ስላሉ ያንን ነገር እንትን ይላል ተብሎ እንደዚህ አይነት ችግር የተፈጠረበት አዋሳ መልሶ በጣም በሚገርም እንዲያው መንግስትንም መድፈር ይመስለኛል እንዲሳስበው በጣም በከፍተኛ ደረጃ ነው ወጪ ተደርጎ ይሄ ነገር የተደረገው። በነፃም የሆነ ነገር የለም በዚህ ዓለም ላይ እና እነዚህ ሁሉ እንግዲህ ኦርኬስትራውም ምኑም ምኑም እዛ ላይ ታጅቦ አንድ ሰው ልክ ከተማ ገባ ተብሎ ሲደረግ ወጪ ወጣው ከመንግስት አካል ነው ደሞዝ ተከፍሏቸዋል። ብዙ ነገር ወጥቷል ማለት ነው። ያሸበራረቀ ነገር አለ። እና ይሄ ሁሉ ወጪ በየትኛው ግብር ከፋይ ነው የተደረገው የሚለው በጣም አስጠያቂ ነው። እና ዛሬ በእንደዚህ ከተጀመረ እንዳልኩት ለምን እነዚህ ትልልቅ እንዲሁም በጥበቃ ላይ የሚገኙ ትልልቅ የፖለቲካ ሰዎች እንኳን ሲገቡ ሲወጡ ድምጻቸው አይሰማም በየትኛውም ክልል ላይ ማለት ነው። እና የዚህን ያህል እንደዚህ አይነት ነገር ማድረግ ተገቢ ነው ወይ የሚለው ነገር በጣም አስጠያቂ ነው። ለዚህ ነው እንግዲህ እነሱም ተቋማቸውም ተነስተው የተቃወሙትና ይሄ ነገር ትክክል አይደለም ያሉት ማለት ነው። በጣም የሚያስማማ ጉዳይ ነው። እስቲ ደግሞ ሌላም የሆነ ያወጡት ነገር አለ። በዚህ አጋጣሚ ማወቅ ያለብን ማለት ምንድን ነው፣ ቁሳቁሶችን ይዞ ቤተክርስቲያን ውስጥ ከመሸጥ ማንኛውም ፓስተር መሆን ተቋማት እንዲያቆሙ የሚል ህግ አውጥተዋል ማለት ነው። እሱን ጨረፍ ላድርግላችሁ በካውንስሉ አባላት በሙሉ ዘይት የምትነግዱ፣ ውሃ የምትነግዱ፣ ፎቷችሁን ለጥፋችሁ የሚፈውስ ዘይት እያላችሁ ህዝብ የምታታልሉ በሙሉ አቁሙ። ከዚህ በኋላ የምክር ጊዜ የለም። ከዚህ በኋላ የሚኖረው እርምጃ ነው ይቀጥላሉ እርምጃዎቻችን። ከዚህ በኋላ ንግድ ፍቃድ ከመንግስት ወስዶ ይችላል ማከፋፈል፣ በካውንስል ፍቃድ ግን አይቻልም። ዘይት የመነገድ ፍላጎት ያለው ሰው ካለ የዘይት ፍቃድ አውጥቶ ከመንግስት ንግድ ቢሮ መነገድ ይችላል። ከዚህ ውጭ ግን በካውንስል ፍቃድ ዘይት መሸጥ አይታገል። በዘይት ግን መጸለይ ይችላል፣ ችግር የለውም። መጽሐፍ ቅዱስ ሳይሆን ዘይት ቀብቶ መጸለይ ይችላል። እኛ እያን ነው የአንድ ሊትር ዘይት አንድ ሺህ ቦታ ከፋፍሎ ብልቃጥ ላይ ፎቶ ለጠፈው በቤተ ክርስቲያን ውስጥ ላብ የተጠረገበት ሶፍት የሚያበሉ አካላት ላይ እርምጃ መወሰዱን የኢትዮጵያ ወንጌል አማኞች ቤተ ክርስቲያን ካውንስል አስታውቋል። ካውንስሉ መጽሐፍ ቅዱሳዊ የሆኑ ልምምዶች እንዲቆሙ ማሳሰቢያ ሰጥቷል። ዘራፊ ጴንጤ ሞልቷል፣ ሌባ ጴንጤ ሞልቷል። ለኛም ራሱ ዘግንኖናል። ዘይትም ይሸጣል፣ ከነቴራ ይሸጣል። እዚህ ቸርች አትችሉም ስንል ይወጡ አሉ፣ ይወጡ አሉ። ጥላውን ምንም ዘሪዝን ይዝ ቢሃይንድ ያለው ማለት ነው። ብር አፈውዱቶ ሚና ድህነትን እበቀለዋለሁ ብሎ ይሄደዋሉ። በአፋቸው ያሉ ማለት ድህነትን እበቀለዋለሁ። ምክንያቱም ያስተማርኳቸው አንድ ሁለት ልጆች ወዲያው ፕሮፌት ሆኑና መኪና ገዙ። እኔ እስካሁን መኪና የለኝም። በአርባ አንድ ቁጥር ነው መሄድ አውጪ ስለዚህ አዩ አዩና፣ አንዱ ይሄው ሽማግሌዎች ምስክር ነው። አፍ አውጥቶ እኔ ይሄ ዴቭ ከሰዎች ብር አትቀበሉ የሚለውን ትምህርቱን እኔ አልቀበል ማለት እውነት ነው የምላቸው። ይሄው ቀና ብለው አዩት ምን ይላሉ? ስለዚህ እንዲያኑቱ ደህና ሰንብት እንላለን። እንበላለን፣ እንጠጣለን፣ እንለብሳለን ከማንም አላነስ። ሲሰጠን ደግሞ እንነዳለን። ከመንዳታችን በፊት ግን ብዙ ነገር መሟላት አለበት አይደል እንዴ? ይሄ ቸርች እንዲቆርቆሮ ነው ብትነዳ እስቲ እንደ ሰርዲንታ ቆጭ በለ እዚህ ውስጥ አሁን እኔ ውሃ እየረጨውባችሁ በመኪና ቤት በረከት ነው ደሞ ሰፈሪ ቅርብ ነው፣ ምንድን ጅማ ላይ ምንድ የሚያደርግልኝ ደሞ ነገ ስነዳ ደሞ ስገዛ ደሞ እንት እንዳትል ብሎ ራሱ ሰብኮ። ዋናው ነገር ግን በአንተ ብራ አለመግዛቴ ትልቁ ልዩነት። አምስት ሳንቲምህን ረበ ኢየሱስ አሁ እንግዲህ እንደነዚህ አይነት አማኞች፣ ፓስተሮች ትልቅ ሰዎች ባሉበት ነው እንግዲህ እንደዚህ አይነት ሳት ያለው እና ግራ የገባው ሰው የተገኘው ማለት ነው። በእውነት ከሰው ከማግኘት ከእግዚአብሔር ማግኘትን የመሰለ ነገር የለም። ትልቁ ነገር ስብከቱም ሆነ ማስተማሩ የሚያስፈልገው እኮ ያው ከእግዚአብሔር ጋር የበለጠ ለመገናኘት እና የተማሩትን ደግሞ ለሌሎች ለማስተማር ነው። ነገር ግን በሚያሳዝን ሁኔታ አንዳንዶች እንግዲህ እንደዚህ አይነት ችግር አለባቸው ማለት ነው። ያሳዝናል በጣም። ለማንኛውም ምንም ማድረግ አይቻልም። እስኪ ወደ መጨረሻው ደግሞ ሊሄድላቸው ኖሮ ወገኖቼ ዛሬ የፕሮቴስታንት አማኞች የደረሰብን መመሰቃቀል፣ መቆራረጥ፣ ምን አለፋችሁ ሁላችሁም ታውቁታላችሁ። ዱቄት ነው የሆን ነው ዱቄት ልክ አንድ አንድ ቁና አንድ ጆንያ ወፍጮ ውስጥ ገብቶ ማሽን üst ገብቶ ተበታትኖ እንደሚወጣ ልክ እንደዛ ነው የሆን ነው። በ500 ዓመት ውስጥ ለብበብ በ500 ዓመት üst ካምብ ፍይ ተቀሽው አለ አንድ አንዱ ኢንተርኔት ዘገባ 43000 ዲኖሚኔሽን ወይም ቤተ አምነት አለ ይላል። በዚህ ዓለም ላይ አንድ አንዱ እስከ 45000 ድረስ ያሳድገዋል። ተመልከቱ። ለ2000 ዓመት ካቶሊክ ቤተ ክርስቲያን እስከ ዛሬም ድረስ አንዲት ናት። ሌሎች ሜጀር ሪሊጅንስ በዚህ ዓለም ላይ ያሉ አንድ ናቸው። ትምህርታቸው፣ እምነታቸው ያድናል አያድንም፣ ሌላ ነገር ሆኖ ግን በዲሲፕሊን በስትራክቸር በስልጣን ተዋረድ በኦቶሪቲ አከባበርን አቀባበል ደረጃ ያላቸው መልካም ባህል መልካም አስተሳሰብ መልካም ልምምድ እኛ ፕሮቴስታንት አማኞች ጋር ወንጌላውያን አማኞች ጋር ግለሰብ እዩ ጩፋ ሲውል እንደሚገባ ስንቶቻችሁ ታውቃላችሁ? በነገራችን ላይ እኔ አላልኩም፣ የራሱ ስራና መጽሐፍ ቅዱስ ነው ይነገርን። እስቲ ይህንን ቪዲዮ ተመልክተን እንመለስ። እንደ ሃይማኖተኛ አይነት ደንቆሮ የለም። ባለፈው ነግሬያቸዋለሁ፣ ሃይማኖተኞች ሲበጠበጡ ብያለሁ። አሁንም ይበጠበጣል። ምንም ማስተካክለው ነገር የለም። አሁን ደግሞ መጽሐፍ ቅዱሱን ላንብብላችሁ። የማቴዎስ ወንጌል ምዕራፍ አምስት ቁጥር 21 ለቀደሙት ሰዎች አትግደል፣ የገደለም እርሱ ይፈረድበታል፣ የተባለውን ሰምታችኋል። እኔ ግን እላችኋለሁ በወንድሙ ላይ በከንቱ የሚቆጣ እርሱ ይፈረድበታል። ወንድሙንም ጨርቅ ለባሽ የሚለው በአደባባይ ይፈረድበታል። ደንቆሮ የሚለውም ሁሉ በገሃነመ እሳት ይፈረድበታል። ይህን ማን ያለው? መጽሐፍ ቅዱስ። መጽሐፍ ቅዱሱ ላይ ማን የተናገረው? ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ቃሉ አይሻርም። ጩፋ አትድከም አትልፋ፣ ጉራህን አትንፋ በማይመስል ተስፋ፣ የወንጌል ስም አታጥፋ። ለወንጌል መኖር ለወንጌል መሞት ሁለቱም ልክ ነው። አንተ የፈራኸው ታዲያ ለምንድን ነው? አሁ፣ እንግዲህ ውድ የኢትዮ ቤተሰቦች ከዚህም ከዚም ለዛሬ የተሰበሰብኩላችሁ ፕሮግራም ይሄን ይመስላል ማለት ነው። በአጠቃላይ ለማስተማር እና ለመምከር እንደገና ደግሞ እርስ በርስ ለመወያየት በሚል እንጂ ለሌላ አይነት ተቃውሞ ወይም የሃይማኖትን ለማንቋሸሽም የተደረገ ቪዲዮ አለመሆኑን እንድትረዱልኝ በዚህ አጋጣሚ እንግዲህ ይጠይቃሉ ማለት ነው። መቼም ብዙ አይነት ኮሜንቶች አሉ ብዙ ጊዜ እና ለበጎነት ወይም ለመረጋጋት ወይም ምን ብዬ በምሰራቸው ቪዲዮዎች ላይ በጣም ብዙ ሰዎች ወደ ሌላ እየቀየሩት ሌላ አይነት ትርጉም ይሰጡታል። ይሄ እንደዛ እንዳይሆን እንደ ማንኛውም ኢትዮጵያዊ እኔ በአካባቢ በሙስሊምም ሆነ በፕሮቴስታንቶች ተከብቢ የሚኖር ሰው እስከሆንኩ ድረስ የእነሱን እምነትና ሃይማኖት የማክበር ግዴታ አለብኝ። ስለዚህ የተሰማኝንም ነገር ደግሞ ዝም ማለት ስለሌለብኝ ይህን ፕሮግራም ላቅ ብች እያለ ማለት ነው። ለማንኛውም የእናንተ የራሳችሁን ኮሜንት ስጡ። በተረፈ ከወደዳችኋት ላይክ አርጉልኝ፣ አዲስ የሆናችሁ ሰብስክራይብ አርጉ እያልኩ ልሰናበታችሁ። መልካም ጊዜ ይሆንላችሁ። እስኪ አንድ ሰው ያለውን ደግሞ ትንሽ ላሰማችሁ። አንተማ የጴንጤ ጥላቻ አለብህ። አብን አረጋይ በዝርቶ ደብቆ ልትዘርፍ አረቂ እናውቃለን። እባካችሁ አይቻልም፣ አይቻልም። እንደዛ ከሆነ እኔንም አጅቡኝ፣ በቃ እኔም ነብይ ነኝ። እሱ የሸላ ነብይ ነኝ ብላል፣ እኔ የብርቱካን ነብይ ነኝ። እኔንም አጅቡኝ። በቃ የደቡብ ክልል ፖሊስ ሌላ ስራ ከሌለው ይሄን ያህል መናቅ፣ ህዝብን መናቅ። ይሄ እኮ በቪዲዮ ተቀርጾ እኮ ለታሪክ ይቆመጣል እኮ ይሄ እኮ አንድ ሰው ሁለት ሰው አውርቶት የሚቀር ነገር አይደለም። አሁን ዘመኑ ሃያ አንደኛው መቶ ክፍለ ዘመን ነው። ማንም ማንንም ማታለል አይችልም።